ሰላም እንደምን ዋላችሁ ከእግዚአብሔር እግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋ እና ሰላም በእናንተ ይሁን። እኔ ወንድማችሁ በባለፈው ከክፍል አንድ የሚቀጥለው የትምህርት ክፍላችን ይዤ መጥቻለሁ። የጸሎት መልስ ክፍል አንድ አብረን ተመልክተን ነበር፣ በባለፈው። ዛሬ ደግሞ ክፍል ሁለትን እንቀጥላለን። በክፍል አንድ እንግዲህ ሶስት ዋና አብይ ቤሶችን የጸሎት መልስ በመንሰር ተመልክተናል። የመጀመሪያው የህይወት ጎዳናችን ወደፊት አንድ እርምጃ ለመሄድ የማንም ፊት ማየት እንዳለብን ምን አይነት ፊት መመልከት እንዳለብን ተመልክተን፣ በሁለተኛ ደግሞ በህይወት ዘመናችን ላይ ጥፋትን ለማድረግ አመፃን ለመፈፀም የምንጠብቀው ህጉ አጋጣሚ መኖር እንደሌለበትና እና በዚህ ጉዳይ እግዚአብሔር ቃል የሚሰጡ ማስጠንቀቂያዎችን ከመጽሐፍ ቅዱስ አንስተን አይተንላቸዋል። በሶስተኛ ደረጃ ደግሞ በላቀ ደረጃ መቅረብ በሚል እነዚህ ሶስት ነገሮች አብረን አይተን ነበረ። እንግዲህ ዛሬ ደግሞ የጸሎት መልስ የሚፈታበት መንገድን እንመለከታለን። በባለፈው ሙሉ ወር ስለነበርን አሁን ከአንደኛው ቁጥር አንስቼ እንጀምራለን። ቁጥሩ ሰባት ላይ ያለውን ሀሳብ እንመለከታለን። እንዲህ ይላል፣ እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ፣ ጴጥሮስንም ጎኑን መትቶ አነቃውና ፈጥነህ ተነሳ አለው፣ ሰንሰለቶቹም ከእጁ ወደቁ የሚል ቁጥር ሰባት ላይ ትመለከታላችሁ። እንግዲህ በዚህ ክፍል አንድ የሚገለጽ የሰማይ መልአክ እንዳለ ይሄ ቦታ ያሳየናል። ይሄ የተላከው መልአክ የጥያቄዎቻቸውን መልስ ልፈታ ያለ መልአክ ነው። እንግዲህ ይሄ መልአክ የጥያቄዎቻቸውን መልስ ልፈታ የመጣ ያ መልአክ ሲገለጥ፣ በዚህ ቦታ ብርሃን በራ የሚለውን ነገር ትመለከታላችሁ። ይሄ ብርሃን በራ የሚለው ሀሳብ መጀመሪያ የሚያስታውሰን የጴጥሮስ የታሰረበት ወህኒ ውስጥ ብርሃን እንዳልነበረ ማሳያ ስለዚህ ብርሃን ባልነበረበት ላይ ብርሃን በራ የሚለው ክፍል የሚያሳየን ይሄ ተፈጥሯዊ የሆነ ብርሃን አይደለም ማለት ነው። ይሄ ተፈጥሯዊ ያልሆነው ብርሃን በሚገለጠው በብርሃን መልአክ ምክንያት በመገለጡ ምክንያት የታየ ብርሃን እንደሆነ ያሳያል። ይህኛው ተፈጥሯዊ ያልሆነው ብርሃን ናቹራል ያልሆነው ላይት በሚገለጥበት ጊዜ የሚሆኑ ነገሮችን ከዚህ በኋላ እንመለከታለን። በጨለማ ውስጥ የነበረውን ያን የጥያቄዎቻቸውን መልስ የሆነውን ጴጥሮስን ለመፍታት የሰማይ መልአክ ሲገለጥ ብዙ ትመለከታላችሁ እንግዲህ ይሄ ብርሃን ተፈጥሯዊ የሆነ ብርሃን እንዳልሆነ ያሳያናል። ይሄ ሱፐር ናቸራል የሆነ ብርሃን ነው። ይሄ መደበኛ ያልሆነ ብርሃን። ስለዚህ ይሄ መደበኛ ያልሆነ ብርሃን እዚህ ቦታ ተነስቶ ትመለከታላችሁ። መደበኛ ያልሆነ ብርሃን በአንዳንድ ሰዎች ሕይወት ተደርጎ በመጽሐፍ ቅዱስ ውስጥ ትመለከታላችሁ። አንደኛውም ሰው እንግዲህ እንደምታውቁት ጳውሎስ ጌታን የተቀበለበት መንገድ ላይ የተገናኘው ከዚህ መደበኛ ያልሆነ ብርሃን ጋር ነው የተገናኘ። እንዴት ነው ልታወቁ የቻልከው ብትል፣ በቀን ላይ ነበረ። እሱ ስጓዝ ነበረው እንግዲህ በደማስቆ ጌታ ሲገናኘው በቀን ላይ ነበር። ስለዚህ በየትኛውም መንገድ በቀን ላይ የሚበራ ብርሃን ሰውን ዓይን እስከ ማሳወር የሚደርስ ብርሃን እንደሌለ ማንም ሊገምት ይችላል። ብርሃን፣ የትኛውም ብርሃን አቅም የሚኖረው ኃይል የሚኖረው በጨለማ ውስጥ ነው። ነገር ግን ይሄ መደበኛ ያልሆነው ብርሃን ለሳውል በደማስቆ ሲገለጠው ዓይኑን እንዳሳወረው ትመለከታላችሁ። ስለዚህ ይህ መደበኛ ያልሆነ ብርሃን የሚገለጥበት ጊዜ እንደመጣበት አላማ ስራው ይለያል እንግዲህ ይሄ ጴጥሮስን በተኛበት በጨለማ ውስጥ ለማግኘት እሱን ለመፍታት የመጣ የበራ ብርሃን ይህንን ብርሃን አላማው ምንድን ነው ካላችሁ ጴጥሮስን የማንቃት አላማ ለምን በዚህ ቦታ ጴጥሮስ ተኝቷል በመተኛቱ ደግሞ በጨለማ ውስጥ ነው። ስለዚህ የጌታ መልአክ መጣው እሱን ሊቀሰቅስና ሊያነቃው። ስለዚህ ሊያነቃው ስለፈለገ የዚህ ብርሃን ዓላማው ለሚነቃ ሰው የቀረበ ብርሃን ነው ማለት ነው። አንድ ክፍል እንመልከት። ይህንን ክፍል ለመረዳት እንዲያመቻችሁ የሐዋርያው ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ አምስት ከቁጥር ያለውን ልንመለከት ብሎም እንዲህ እናነባለን። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። ይሄ የተገናኘው ብርሃን ከዚህ ግቢ ጋር የተኛ ሰው በኋላ እሱን ለማንቃት ከነቃ በኋላ ብርሃን ያስፈልጋል። ምክንያቱም በጨለማ ውስጥ መንቃት በራሱ የራሱ ጉዳት ስላለ እና በዚህ ቦታ የጌታ መልአክ ጴጥሮስ እንዲያንቀው ሲፈልግ በመጀመሪያ ጴጥሮስ ከመንቃቱ በቤት ውስጥ ብርሃን እንደበራ ያሳያል። ለምን ካላችሁ ብርሃን የሚያስፈልገው ለነቃ ሰው ብቻ ነው። ላለቃ ሰው ብርሃን ብዙም ብዙ አስፈላጊ ያለው። እናንተም ራሳችሁ እንደምታውቁት ለመተኛት ስትፈልጉ የምታደርጉት በመጀመሪያ ወደ አልጋችሁ ከመሄዳችሁ ብርሃን ታጠፋላችሁ። ለምን ልትተኛው ስለሆነ። ስለዚህ በዋነኛነት የብርሃን አስፈላጊነት ለነቃ ሰው እንጂ ላልነቃ ሰው የዚህ ብርሃን አስፈላጊነት ብዙም ስላይደለም። ስለዚህ በዚህ ቦታ የተገለጠው ብርሃን ጴጥሮስን ለማንቃት ነው። ይህም ዓላማው ምንድነው? ካላችሁ ጴጥሮስ በነቃበት ከነቃ በኋላ በድንግዝግዝ እንዳይመለስ የሚያደርገውን ሁሉ በብርሃን እንዲያደርግ፣ መጨበጥ ከማይፈልገው እንዳይጨብጥ፣ መርገጥ ከማይፈልግበት እንዳይሄድ የመጣ በቃታ ይሆን እንግዲህ የተለወጣቸው ማክሲሆኑ የሚፈታበትን መንገድ ስንመለከት ነበረ የተጀመረው እንግዲህ በጌታ መልአክ መገለጥ ምክንያት በቤተ ክርስቲያን እንደመራ እንመለከታለን። ከዛ በኋላ ደግሞ የሆነው ነገር እንደዚህ ነበር። የጌታ መልአክ ከመጣ በኋላ ጴጥሮስን ለማንቃት ጎኑ ነበር ሲመታ የነበረው እና ይህንንም ጎኑ ከመጣ በኋላ ጴጥሮስን ለነቃ ትመለከታላችሁ። ከነቃ በኋላ ሌላ ነገር ሲሰጠው እንመለከታለን። ይህም ትዕዛዝ ሲሰጥ ትመለከታላችሁ። ይሄ የጌታ መልአክ ትዕዛዝ ሲሰጠው ለጴጥሮስ ጴጥሮስ በታሰረበት እንደነቃ አንድ ነገር ነበረ ያደረገው። ይህም ያደረገው ምንድነው ካላችሁ ለዛ ለብርሃን መልአክ ለጌታ መልአክ ድምፅና ቴጃስ ምላሽ ነበር የሰጠው። ምን አይነት ምላሽ ነበረ የሰጠው ካላችሁ ያ የጌታ መልአክ እሱን ካነቋ በኋላ እሱ በእስራቱ እንዳለ ነበር፣ በእስራቱ በእስራቱ ውስጥ እንዳለ ግን ያ የጌታ መልአክ ፈጥነህ ተነስ የሚል ትዕዛዝ ነበር የሚሰጠው። ፈጥነህ ተነስ የሚል ትዕዛዝ ሲሰጠው፣ ጴጥሮስ ከነ እስራቱ ነበር። ጴጥሮስ ከነ ሰንሰለቱ ነበር። ነገር ግን ትኩረቱን በሰንሰለቱ ላይ አላደረገም። ትኩረቱን አላደረገም። ይሄ እኔ የታሰርኩበትን አታይም ወይ አላለም። እኔ እኮ በእስራት ውስጥ ነኝ አላለም። በእጀ ላይ እኮ ሰንሰለት አለ እንዴት ነሳ አላለም። ግን ለዛ ለብርሃን ዓለም ንግግና ትዕዛዝ ምላሽ ሰጥ ሲታዘዝም የታሰረበትን ነገር በዙሪያው ያለው እውነታ ላይ አሁን ስላለበት የእስራቱ ብርታት

የምታሰራው ከዛ ሰንሰለት ለዛ ለብርሃን ድምፅ ምላሽ በሰጠበት ቅጽበት እሱን ነፃነት ያሳጣው ነገር በቅጽበት ወዲያውኑ ከእኙ ላይ ስወጥቶ ይሄ የብርሃን ዓለም ንግጌ የሚፈልገው ንግኬ የሚያደርገው ከቁሳዊ ነገር ጋር አይደለም። ለምን ካላችሁ ይሄ የቁሳዊ ዓለም የብርሃኑን ዓለም ድምፅ ያውቀዋል፣ እየሆነ ያለውን ነገር ይረዳል። ከዚህም የተነሳ ቁሳዊ ዋጋን በኛ ላይ ያለው ኃይል በኛ ላይ ያለው አቅም እኛ ለብርሃን ዓለም ድምፅ እንጂ እኛ ለብርሃን ዓለም ትእዛዝ እና ንግግር እንታዘዝ እንጂ እንስማው እንጂ እነርሱ ለዛ ዓለም ድምፅ ይታዘዛሉ፣ ለዚያ ዓለም ትእዛዝ ይታዘዛሉ። የብርሃን ዓለም ከቁሳዊ ዓለም ጋር ብድቂ ያስፈልጋል። ድምፅ ብቻውን ኣይኮነን ሰንዝያ ያደርገዋል፣ ይረዳዋል። ስለዚህ በዚህ ቦታ ጴጥሮስ የታሰረበትን ሰንሰለት ከእጁ ላይ እንደወደቀ ትመለከታላችሁ። ከእጁ ላይ የወደቀበትን መንገድ ስትመለከቱ ደግሞ በዚያ በታሰረበት በሰንሰለቱ ላይ ባደረገው የእይታ ጉዳይ ሳይሆን ለብርሃን ዓለም ተመታዘዝና ለብርሃን ዓለም ንግግ በመታዘዙ በእሱ ላይ ነፃነት ያሳጣው ነገር እንዳይቀሳቀስ ያደረገው ነገር ከፍላጎቱ ውጪ የገዛው ካለው ነገር ጋር የሚላቀቅበት መንገድ በዚህ ውስጥ ማለት ነው። ዛሬም በሆነ ነገር የተያዛችሁ ካላችሁ በሆነ ነገር ተይዛችሁ እንዳትንቀሳቀሱ ያደረጋችሁ ነገር አይበታል። ነፃነታችሁን የወሰደባችሁ የትኛው እስራትና ሰንሰለት የትኛውም አይነት ቦንዴጅ እና ኮንትሮል በሕይወታችሁ ቢኖር ዛሬ በዚህ ቃል ውስጥ እግዚአብሔር መንፈስ የሚዳስሰንና ሊነግረንና ሊሰጠን ያለ ፍርድ መገልጠል፣ ይህም ለብርሃን ዓለም የሕግና ትእዛዝ ድምፅ ምላሽ መስጠት መለማመድ፣ እኛ በእስራት ላይ ትኩረት ማድረግ እኛ ከያዘን ነገር ጋር ተክለ አስፈልግ የሚያስፈልገን አንድ ነገር ብቻ፣ እርሱም ለሚገለጠው ለብርሃን ዓለም ንግግና ድምፅ ምላሽ መስጠታችን፣ ከዚያ ዓለም ጋር መስማማታችን፣ ለዚያ ድምፅ ራሳችን ማስገዘታችን ከተያዝንበት ከየትኛውም ነገር ሊያላቅቀኝ ይሄ አለ ያም እኛን የያዘ ነገር እንደሚለቀን ያለ ግን ደግሞ እንዲህ አይነት እውቀትና መገለጥ እንዲኖር እናደርጋለን። ይልቁን የያዘን ነገር ላይ ትኩረት እንድናደርግ፣ ከዛ ጋር ትግል እንድናደርግ ይፈልጋል። ይሄ ግን የእግዚአብሔር መንገድ አይደለም። ይሄ ግን እግዚአብሔር ሰዎችን ነፃ የሚያደርግበት መንገድ አይደለም። ይሄ ግን ነፃነታችንን የምንለማመድበት መንገድ አይደለም። ዛሬ ነፃነታችንን የወሰደብን በቁጥጥር ስር ባደረገን ነገር ላይ እንዳንንቀሳቀስ ባደረገልን ነገር ላይ የምንወጣበትን የመውጣ መንገድ የእግዚአብሔር መንፈስ ባይን ያስተማር ይሆናል። ይህም መንገድ ምንድነው ካላችሁ ከዛሬ በኋላ ለብርሃን ዓለም ድምጽ ምላሽ መስጠት፣ ለብርሃን ዓለም ንግግር መታዘዝ እና ለዚያ ድምጽ መገዛት እኔ ዛሬ ነግራችኋለሁ። ከታሰራችሁበት ወቅታዊ ከሆነው በአይናችሁ ፊት ምስክር ከሚታየው ነገር ቁሳዊ ከሆነው ነገር ይልቅ ከበስተጀርባ የትኛው የሚገዛለት ለዛ በብርሃን ዓለም ድምጽና ትእዛዝ ለዛ በብርሃን ዓለም የሚሰርበት መሪ ከታዘዛችሁ፣ ለዛ መሪ ራሳችሁን ካቀረባችሁ የትኛውም በህይወታችሁ ላይ ከያዘ የትኛውም ቦንዴጅ ከየትኛውም ኮንትሮል ከየትኛውም ከእግዚአብሔር ውጭ ነፃነታችሁን ከወሰደ ነገር የእግዚአብሔር መንፈስ እናንተን የሚያላቀቅበት እናንተን የሚያለማመድበት መንገድ ለእርሱ ንግግና ለእርሱ ትእዛዝ ምላሽ የሚሰጡ በማለት ነው። ስለዚህ ዛሬ አንድ ነገር ነግራቸው ቅዱሳ በሕይወታችሁ ላይ ቋጥሮ የሆነባችሁ ነገር ሰንሰለት የሆነባችሁ ነገር እንዳትንቀሳቀሱ ማድረጋችሁ ነገርና በመንፈሳዊ ህይወታችሁ ላይ ተግዳሮት የሆነባችሁን ነገር በእሱ ላይ ትኩረት ማድረግን ዛሬ እንድታቁ ይህ ይልቁንም ለብርሃን ዓለም ምላሽ ለመስጠት እንድትዘጋጁና ለብርሃን ዓለም መልስ ለመስጠት እንድትለማመዱ ዛሬ ነግ ይህንን ካደረጋችሁ ወደ አዲስ ልምምድ ትገባላችሁ። ወደ ነፃነታችሁ ልምምድ ትገባላችሁ። እግዚአብሔር ወዳየላችሁን ከፍታ መውጣት ትጀምራላችሁ። ይህንን ማድረግን በህይወታችሁ ተለማመ ሌላኛው በዚህ ቦታ የምንመለከተው የብርሃን መንግስት ወይ ደግሞ የብርሃን አዳም ወይ ደግሞ የእግዚአብሔር መንግሥት የሚሰራበትን መሪ እንመለከታለን። ይህም መሪ ምንድነው ሲባል የእግዚአብሔር ዓለም የብርሃን ዓለም ነገሮችን የሚያገናኝ ሰላማዊ በሆነ መንገድ እንደሆነ እና በውድመት እንደማይገለጥ በዚህ ክፍል እንመለከታለን። በዚህ ስፍራ ጴጥሮስ የታሰረበት ሰንሰለት ከእጁ ላይ እንደወደቀ ብቻ ነው የሚያሳየው። ከእጁ የሚወደቅ የሚለው ነገር የሚያሳየን በትክል ተበጣጥሶ እየወደቀ ያለ ወይ ደግሞ መልአኩ ነክቶት ምናምን የሆነ ነገር ያደረገው አይደለም። ነገር ግን ከእጁ ወደቀ ሲል ለሌላው እንዳይጠቅም አድርጎ አይደለም። ምክንያቱም ዛሬ ጴጥሮስ የታሰረበት ያ ሰንሰለት ነገም ሌላ እስረኛ መጥቶ የሚታሰርበት ሰንሰለት ነው። ስለዚህ ይሄ የብርሃን ዓለም የሚሰራበትን መሬት ስነግረን፣ ፍጹም ሰላማዊ በሆነ ነገሮችን በማውደም የማይገለጥ መንግሥት ነው። ለምን ለዚህ አድርገን ማዕከላቸው ይሄ የእግዚአብሔር መንግስት የሚሰራበት መሬት ለምን ዲስትራክት በሆነ መንገድ ሰላማዊ በሆነ መንገድ ይሄም ሲላቸው፣ በመንግስትም ደረጃ ሆነ በግለሰብ ደረጃ ነገሮችን በማውደም አይደለም፣ ነፃ የሚያወጣ የሚገለጠው ነገሮቹን ነፃ ለማድረግ ነገሮቹን ለማላቀቅ የሚሄድበት መንገድ ፍጹም ሰላማዊ በሆነ እና ነገሮችን በማውደም ላይ ያልተመሰረተ መሆኑን ትመለከታላችሁ። ይህም በመንግስት ደረጃ በግለሰብ ደረጃ፣ በዚህ ቦታ የምትመለከቱት በመንግስት ደረጃ ይሄ ጴጥሮስ የታሰረበት ሰንሰለት ከጥቅም ውጪ አላደረገም። ይህም መንግስት ለሌላ የተሰራ እንዲዳረግ አላደረገም። ብቻ ሰንሰለቱ ከእጁ ላይ እንደወደቀ ብቻ ይነገራል። ይህም ይህ ሰንሰለት ነገ ሌላው ሰው መታሰር የሚችልበት መንግስትም በኢኮኖሚያዊ በሆነ ውድመት ውስጥ ሳይገባ ነገሮችን ሲያደርግ ትመለከታለች። ወደ ብረት መስፊያው ከደረሱ በኋላ አውቆ ተከፈተ ያዋጃል። ይህ ብርሃን ዓለም ፍጹም ሰላማዊ በሆነ መንገድ ኢኮኖሚክ በሆነ መንገድ ውድመትን በማያደርስ መንገድ ይገለጣል ስላቸው እዚህ ቦታ እንመለከታላቸው። ይሄ ቁሳዊ የሆነው ዓለም እነበጥ በጥሩ ሲመጡ መልአቁ ሲመጡ ሰንስ አርጓ ሰንስ ስላደረገ ስለተረዳ የሆነ ያለውን ነገር ስላወቀ ስፍራ እንደለቀቀ በሮ አውቆ ተከፈተ የሞተ ነው የሚል በሮ ገንጥሎ አይደለም የሚለው፣ በሮ ሰብሮ ወጥቶ አይደለም የሚለው፣ ይልቁንስ የሚለው በሮ አውቆ ተከፈተ። አውቆ የሚከፈት በር ያውቃል ይሄ የብርሃኑን ዓለም መልእክተኛ ድምፅ ያውቃል፤ ለይቶ ያውቀዋል፣ ሴንስ ያደርገዋል። ከዚህም የተነሳ አውቆ ተከፈተ። የለም እና በጴጥሮስ ደረጃ ስታዲያም የሚሆን የምትሉ ጴጥሮስ በታሰረበት በዚያ ሰንሰለት ራሱን የሚያላቅቅበት መንገድ እራሱ ላይ ምንም ጉዳት እንኳን በተቃራኒ ደግሞ የጨለማ መንግስት የሚሰራበት መሪ ውድመት የሞላበት ሰላማዊ ባልሆነ መንገድ እንደሆነ ይመለከታል። ይህም በሁለቱም ደረጃ በመንግስትም ደረጃ በግለሰብም ደረጃ በውድመት ነው የሚቀጥለው። ይህንን በማርቆስ ወንጌል ምዕራፍ አምስት ቁጥር አራት ላይ ይገኛል። ይህን ሰው እንግዲህ ብዙዎቻችሁ ታውቃላችሁ። ይሄ ሰው በሰንሰለት ታስሮ እጁም እግሩም ይታሰር ነበር እና እግሩ በብረት ይታሰር ነበር፣ እጆቹ ደግሞ በሰንሰለት ይላል እና ያ መንፈስ ሲመጣበት ያ መንፈስ በላይ ላይ ሲመጣ ይላል ብረቱን የሚሰብር ነበር ሰንሰለቶችን ይበጣጥስ ነበር። ይሄ ኢኮኖሚክ በሆነ ውድመት፣ ሌላኛው በግለሰብ ደረጃ የሚሆነ ውድመት ስትመለከቱ ያ መንፈስ በራሱ ላይ ሲመጣ ራሱን ይቆራርጥ ነበር፣ ራሱ ላይ ጉዳት ያደርስ ነበር። ምክንያቱም ይህን ብረት በሚሰብርበት ጊዜ በራሱ ላይ የሚያመጣው በራሱ ፊዚካል የሆነ ሀርማል በአጋኑ ላይ የሚደርስ በሰውነቱ ላይ የሚመጣ ጉዳት። ሆኖም ግን ያለ አንዳች በግለሰብ በሆነ ደረጃ ጉዳት ሳይደርስ፣ በመንግስትም ደረጃ ኪሳራ ሳይደርስ የሚሰራው ይሄ የብርሃን ዓለም ይባላል። ሌላኛው በዚህ ስፍራ የምንመለከተው ይሄ ትእዛዝ፣ የሚሰጠው የጌታ መልአክ ለጴጥሮስ ማድረግ የሚቻለውን ብቻ ነበር ብሏል። ትእዛዝ የሚሰጠው ከእሱ በላይ የሆነ ትእዛዝ አይሰጥም። ጴጥሮስ ሊተገብር የማይችለውን ትእዛዝ አይሰጠውም። ይልቁንም ጴጥሮስ ሊታዘዝለት እና ሊያደርግ የሚቻለው አቅሙ በፈቀደው ስለዚህ በእግዚአብሔር መንግሥት ውስጥ የሚመላለስ ቅዱሳን ይህ የብርሃን ዓለም የሚሰጠን የትኛው አይነት ተግባር አሳይ ሲሆን ቢሆን በአቅማችንና ልናድረግ የምንችለውን ብቻ እንጂ ከአቅማችን ያለፈ ከአቅማችን ልክ በላይ የሆነ በሆነ ትእዛዝ አይሰጥም። በዚህ ቦታ ጴጥሮስ የታሰረበትን ሰንሰለት ከእጁ ላይ ከወደቀ በኋላ አንስቶ እንደሄደ አትመለከቱ። ከእጁ ላይ እንደወደቀ ተነስቶ እንደሄደ እንመለከታለን። ተነስቶ ሄደ፣ ከመልአኩ ጋር ወጣ። ወጣ የታሰራችሁበትን ሰንሰለት በሆነ ጊዜ ላይ በእናንተ ላይ አቅም ኖሮ ሰንሰለት ሆኖባችሁ በሆነ ስርዓት ውስጥ በነበራችሁበት በዚያን ጊዜ ያንን ነገር በዛው በስፍራቸው እንዴት ተው። በዚህ ቦታ እግዚአብሔር ይመስገን ይነግረን። ይህ ምንድን ነው? በዚያ በታሰረበት በዚያ ሰንሰለት ከእጁ ላይ ከወደቀ በኋላ ጴጥሮስ ያንን ሰንሰለት ይዞ አልሄደም፣ ይዞ አልዞር። ይህም ማለት መታሰቢያ አይኖራችሁ ጆ የታሰራችሁበት ያ የትኛው ማንነት የትኛውን እስራት የትኛውን ቀንበር እንዲያስታውሳችሁ ያ ነገር መጥቶ እናንተ ሰፈር እንዳይፈልጋችሁ መታሰቢያነቱን እዛው በሰፈራቸው እንድትተው፣ እዚያው የታሰራችሁበት ቦታ እንድትተው። ለምን ያንን ነገር ፈላልጎ ሬዚጁዋል የሆነው ነገር ፈላልጎ ወደ እናንተ ወደ አድራሻቸው ድጋሚ እንዳይመጣ ያ የታሰራችሁበት እስራት ከተፈታችሁ ከተላቀቃችሁ በኋላ በዚያው በሰፈራችን ትታችሁ እንድትወጡ በዚህ ቦታ ይህ ክፍል ተመልክቷል።